እኛ ጋር የምስራች የለም። ሽርካ ወረዳ ላይ አርብ ለሊት ለቅዳሜ አጥቢያ ሶስት ሰዎች ተገድለዋል፣ አራት ሰዎች ደግሞ ታግተዋል ሲል የአርሲ ዞን አገረ ስብከት አስታውቋል። አርሲ አሁንም የኦርቶዶክሲያን ውገታና ልፈት ተባብሶ እንደቀጠለ ነው። ከፈጣሪ በቀር በምድር የሚሰማን ማንም የለም። ታዲያ ይህንን ተከትሎ በአርሲ ሸርካ አንድ በቅርብ በዚሁ ፕላትፎርም የተዋወቁት ኦርቶዶክሲ ወንድሜ በቴሌግራም ላይ የላከኝለኝ መልእክት ዓለም ሊያዳምጦ ስለሚገባ ቪዲዮን ላይክና ና ሼር በማድረግ አሰራጩት። አንድ የምነግራችሁ ነገር ቢኖር ማለት ነው። ከንጋቱ 11 ሰዓት ተኩል የጀመረው የታላቁ ሩጫ ብዙ ነገሮችን አስመልክቶናል። ከእናዛ መካከል ዋነኞቹ ወጣቶቹ ስለ ሀገራቸው ለባለስልጣናቱ በቅን ያስተላለፉትን መልእክት በእጅጉ ስላስደነቀኝ ምናሉ የሚለውን በጋራ እንቃኛለን። ሌላው ነገር ከሰሞኑ የሶሻል ሚዲያ ፕላትፎርም አልጎሪዝም ገኖ እንዲወጡ ያደረገው አዶናይ መታሰሩ እየተዘገበ ሲሆን ምን አድርጎ ነው የሚለውንም አብረን እንመለከታለን።

ይህ የምትመለከቱት መሪ የማሌዥያው ጠቅላይ ሚኒስትር ሲሆን እሱ ስለ ሀገራችን የሚያውቀውን ታሪክ ያክል የሀገራችን ባለስልጣናት እንኳን በቅጡ አላወቁም። ለዚያም ነው እሱ በሚናገርበት ሰዓት ሁሉም አፋቸውን ከፍተው ሲያዳምጡት የነበረው። የማሌዥያው መሪም ስለ እስልምና ወደ ኢትዮጵያ መጣት እናም በሰዓቱ ስለነበረው ኦርቶዶክስ የመሪ ንጉስ አልነጃሺ የተናገረውን ልብ የሚመስል ታሪክ አስደምጣቸዋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ ቸሩ መደን ለም የተመሰገነ ይሁን። በዛሬው ቁጥራችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ በእሳት ቃጠሎ ምክንያት በወይራ ሰፈር የምትገኘው ነዋተ ገነት ቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሙሉ ለሙሉ ንዋያተ ቅድሳት ሳይቀሩ በእሳት አደጋው እንደወደሙ ነው የተነገረው። የአደጋው መንስኤ ነው የተባለውም የኤሌክትሪክ መስመር ችግር ምክንያት ሲሆን ቤተክርስቲያኗ ሙሉ ለሙሉ ከዚህ ወደዚህ ነው የተቀየረችው። እጅግ በጣም በሚያሳዝን ሁኔታ እዛ አካባቢ ላይ የሚገኙ ማህበረሰቦች እንዲሁም ደግሞ ምዕመናን አዝነው እናተክሰው እንግዲህ ዛሬ ጠዋቱን አካባቢ ላይ ተገኝተዋል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒ ክፍለ ከተማ ቤተ ክህነት ስር የምትገኘው ሰማይ ገነት ቅድስት አርሴማ ቤተ ክርስቲያን እንዲሁም ደግሞ መንበረ ብርሃን እጨጌ አቡነ ዮሐንስ ቤተ ክርስቲያን ነበሩ። ነገር ግን ቅድስት አርሴማ ቤተ ክርስቲያን በአደጋው ምክንያት ሙሉ ለሙሉ እንደተቃጠለሽ የተነገረው ታምራዊ በሆነው ሁኔታ ታቦቱ ምንም አይነት አደጋ እንዳልደረሰበት እንግዲህ ተነግሯል። የመረጃው ባለቤት የአዲስ አበባ ከተማ ሀገረ ስብከት ነው። በመዲናችን አዲስ አበባ ኮልፌ ልዩ ስሙ ወይራ ሰፈር እየተባለ በሚጠራው አካባቢ ምሽት የቅድስት አርሴማ ቤተ ክርስቲያን ቤተክርስቲያን ሙሉ ለሙሉ መውደሙ የታወቀ ሲሆን በጣም ያሳዘነ ነገር ግን የኤሌክትሪክ መስመር ብልሽት የሚለው ሀሳብ ነው። እንኳን የህዝብ ቤተክርስቲያን ይቅርና ቤት እንኳን ሲቃጠል ተሯርጦ የእሳት አደጋ ደርሶ በማጥፋት ነገሮችን በቁጥጥሩ ስር ያደርጋል። ቤተክርስቲያኒቱ ነዳ እስክታልቅ ድረስ የእሳትና ድንገተኛ አደጋ ቁጥጥር ባለስልጣን ለምንድም ነው በስፍራው ተገኝቶ እሳቱን ማስቆም ያልቻለው? ማታ ቤተክርስቲያን ስትቃጠል ያልተናገረ መውደሟን በተለያዩ ዜና አውታሮች መዘገቡስ ለምን አስፈለገ? ወዳጆቼ ቆም ብላችሁ ራሳችሁን ልትጠይቁት የሚገባ ነገር ነው። ለማንኛውም በኮልፌ ዝራ የምትገኙ ይህንም ቪዲዮ የምታዳምጡ ካላችሁ በውስጥ ኮሚኒኬት አድርጉኝ። ውድ ቤተሰቦቼም ራሴንም ጨምሮ ለቤተ ክርስቲያን እጃችን እንዘረጋለን። እናም ሁላችሁም ራሳችሁን አዘጋጁ። ቤተ ክርስቲያንን ያፈርሳሉ፣ እኛ እንገነባለን። እምነታችንን ለማዳከም ላይ ታች ይሮጣሉ፣ እኛ እንጠነክራለን። እመኑኝ አገሪቱ መልካም ኑሮ በስደት አለቀ ወገኔ፣ በተራ ሽማግል እንዲጦር ሕፃናት እንዲያርጎ ኤልሳን ሚተካባት ሰው ፈልጉ። ማረንን በል ሄሎሂ ብለን እንዋደድ እንዲሰምርልን። እኔ ቤተሰቦች በዚኛው ቻናል 13 ሺ፣ በዛኛው በአክሌል 7 ሺ፣ በቲክቶክ 210፣ በትዊች 1 ሚሊዮን፣ በአገሪቱ ላይ የምትገኝ ኦርቶዶክሲያን 8 ሚሊዮን፣ ድምጻችን እንዲሰማ አንድ ነገርን በማድረግ አግዙኝ። ስለ ኦርቶዶክስ የሚጮህ ድምፆችን ላይክና ሼር በማድረግ ብቻና ብቻ፣ ሌላ ነገር አልፈልግም። በቴሌግራም የተላከልኝን ልብ የሚሰብረውን የወንድሜ መልእክት እንደሚከትሉ አስደምጣችኋለሁ። አርሲ ምድርሽ በክርስ ክርስቲያኖች ደም ጨቂቷልና፣ እምባቸውም ጎርፎን ነው እንዳይወስደሽ እሰጋለሁ። ይህ ቪዲዮ እየቆራረጣችሁ በሁሉ ሚዲያዎች ላይ ያቀሩት የአርሲ ኦርቶዶክሳውያን መኖር አልቻለም ሲሉ ይህንም መልእክት በቴሌግራም ላኩልኝ ወደዚህ ያውሉ ስላችሁ። ዳንኤል ቶልቻን ያገኘት በዚሁ በዩቱብ ሲሆን በኋላም አድራሻ ተለዋወጥን። ስላለው ነገር መረጃ ይሰጠኛል። በርካታ ስራዎችንም እየተናበብን ሰርተናል። ግን አሁንም ባልታጠቁ ንጹሃን ሲቪሊያን ላይ ጥቃቱ ሊያባራ አልቻለም። ዳንኤልም እንዲህ አለ። አክሊል እኔም በጣም የተረፍኩት የምኖረው ባርሲ ሆንቆሎ ዋቢ ወረዳ ድንበር በሆነው በሽርከ ወረዳ ልዩ ቦታው የሚታና ቀበሌ ገበሬ ማህበር ሲሆን ለንጋት አጥቢያ ከምሽቱ አስር ሰዓት ላይ በአካባቢው ልብን የሚያሸብር ታላቅ ጩኸት ከዚህም ከዚያም መሰማት ጀመረ። የህፃናቱ ለቅሶ፣ የአዛውንቱ እባክን ስለተፈጠረ ተሆናት ትግደለን፣ የእናቶች እኔን እንደፈለግክ አድርገኝ፣ ልጄን ግን ተውልኝ የሚሉ ድምፆች በአካባቢው ላይ መሰማት ጀመሩ። ለእናቴና ለአባቴ ብቸኛው ልጃቸው ነኝ። የዚያን ዕለት ምሽት በጥለታ ከፍተኛ ጉዳት አስተናግደው በህይወትና አልፈት መካከል የሆኑ የቅርብ ወዳጃቸውን ለማበረታትና ለማገዝ ቤተሰቦቼ ወደ ከተማ ሆስፒታል እዛው ለማድር አቅንተዋል። እኔም ከአጎቴ ልጅ ጋር ነበር ያደርኩት። ታዲያ ሚታና ቀበሌ በሲቃ ድምፅ ተናወጠች። ተራው ደረስና የእኛም በር ተንኳኳ። በኦሮምኛም በሪ በነዳ እንበንተኒ የሚል ጎርናና አስፈሪ ድምጽ ግቢያችን ሞላው። እኔና ያጎቴ ልጅም መጽሐፍ ቅዱስን አንስተን ተንበርክከን መጸለይና ማልቀስ ጀመርን። በሀሳቤ ግን አንድ ነገር መጣለኝ። ቅዱሳን ሰማታት ቅዱስ እስጢፋኖስ፣ ቅድስት አርሴማ፣ ቅዱስ ጊዮርጊስ፣ ሐዋርያው ጴጥሮስ፣ ሌሎችንም በህሊኔ እያመላለስኩ በእምነታቸው ጽናት ሞትም ቢሆን ፈጣሪያቸውን እንዳላስከላቸው፣ ይልቅስ እየተወገሩም አቤቱ ጌታው የሚያደርጉትን አያውቁምና ይቅር በላቸው ሲሉ የተማጸኑት ነገር ሳስበው በውስጤ ፍርሃት የተወግዶ አንዳች መንፈሳዊ ህልን አላበሰኝና ወደ ሰማያን ጋጥቄ ስጋችሁን የሚገሉትን ነፍስን ግን ማግኘት የማይቻላቸውን እነዚያን አትፍሩ የሚለውን መንፈሳዊ ቃል ጮክ ብዬ የተናገርኩት የበሩ ድብደባ እየተባባሰ ሄዶ በመጨረሻም ሊገነጥኖት ጥቂት ቀርቶ ነበር። የሚገርመው ነገር ይሁሉ ነገር ሲፈጸም የኦሮሚያ ክልላዊ መንግስት ብሎም የአርሲ ዞን የፖሊስ አባላት በዚያ ስፍራ ድርሻ ለማለታቸው ነገሩ መዋቅራዊ እንደሆነ በግልጽ ያሳየ ነው። እኛ ቤት ከመድረሳችሁ አስቀድሞ ለአንድ ሰዓት ተኩል አካባቢ በዙሪያው ነፍስን ሲያጠፉ ገሚሱን እያገቱ ሲወስዱ ነበር የቆዩት። በአጠቃላይ ከሌሊቱ 10 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ቆይታን አድርጓል። በሩን በእርግጫ ይነሩቱታል። በኋላም ከጥቂት ደቂቃ በኋላ በኦሮምኛ አንዱ ከውጪ ባባባ ዱፈኑ ይሩ ሲል ጮኸ። ይህም ማለት መጥተዋል፣ በቃ እንሂድ ማለቱ ነበር። ከዚያም እየተሯሯጡ ግቢውን ለቀው ያገቷቸውን ሰብስበው ወደ ህንቄሳ ወደተባለው ጫካ ገቡ። ባለፉት ዓመታት አሁንን ጨምሮ በሸርካ ወረዳ ብቻ 120 ኦርቶዶክሳውያን በግፍ ገድለዋቸዋል። ሌሎችም በዶዶላ ጠለታ ሲቆጥራቸው ብዙ ናቸው። ልክ እግራቸው ከግቢው እንደወጣም ፈጣሪ እባክህን ኃጢአታችን በዝቷል አውቃለሁ፣ ግን እባክህን ከእነዚህ ነፍሰ በላዎች ታደገን ህዝቦችን፣ እኛን አስበን የሞቱትንም በአጸደ ገነት አሳረፍልን ብዬ ምርር ስላለቀስኩና ከቤት ስወጣ የአካባቢው ህብረተሰብ ገሚሱ ተስፋ ቆርጦ መሬት ላይ ቁጭ ብሎ ቀዙማል፣ ገሚሱ እየተንከባለለ ያለቅሳል፣ እናቶች ደረታቸውን ይደቃሉ። ቦታው በሚያሳዝን ሁኔታ ውስጥ ይገኛል። ስለዚህ አክሊል ሳታቋርጥ ለአርሲ ኦርቶዶክሶች ድምፁንን ከፈጣሪም ታገኘዋለ ሲል አሳስበኝ። አርሲ እንደ ሰዶምና ገሞራ መጥፊያዋ እያቀረበች ትገኛለች። የንጹሐን ደም በምድር ሰሚያቶ ፍረድልን ሲል ወደ ሰማያዊ አባታቸው ይጣራል። አርሲ ጽዋ ሞልቶ የፈሰብሽ ቀን ቆጣውን አ ትቋቋሚውና ተመለሺ ለማለትም ፈልጋለሁ። በአንዲት ሀገር ላይ ሁለት አይነት ሰዎች። ባርሲ ወንድሞቼ እናቶቼ ህይወታቸውን ለማጥረፍ ይሮጣሉ። እዚህ ለፌዴሬሽኑ ገቢ ማሰባያ ሰባ ሲባል 55 ሺ ሰው ተመዝግቦ ሲደሰት ውሏል። እርግጥ ነው እየመብታችሁ ነው፣ ሩጫን ከጤና አንግል በማየት ነው እንጂ ሌላ ነገር እንዳላስባችሁም ብረዳም፣ በሌላ በኩል ደግሞ ጤናቸውን እየጠበቁ ወጣቶቹ ስለ ሀገራቸው የተናገሩትንም ነገር ላስደምጣችሁ። ወጣቶቹ ፊታቸው ላይ የሚነበብ ነገር አለ። በርካታም ጥያቄ ነበራቸው። ፊትለፊት ከተናገሩ ደግሞ በህይወት ተርፈ ወደቤት የመመለሳቸውን እንጃ። ወጣቶቹም ተናገሩ። አባቶች እንዲሉት ሀገር የኢትዮጵያ ሞኝነሽ ተላላ የሞተልሽ ሳይሆን የገደለሽ በላ ሲሉ ተናገሩ። ይህ ቅኔ በውስጡ እጅግ በጣም ብዙ መልዕክቶችን አጭቋል። ዛሬ ላይ ለሀቅ የሚኖር ጉቦ የማያስበላ ለዜጎች የሚቆረቆር ገሚሱ በስደት ገሚሱ በዘመን አመጣሹ ሳይለንት ሹት ፒስትል ከምድር ተጠርጓል። እየተጠረገም ይገኛል። ለዚያም ነው ደግ ሰው አይቆይም ሲባል የምትሰሙት። ክፉዎች ባሉበት ለራሴ ብቻ እንጂ ሌሎች የሚያውቁት ስግብግቦች ዛሬም ይሄው ሀገሪቷን ኮምፓስ እንደጠፋበት መርከብ ወዲና ወዲያ እያደረጉ ይዘውሯታል። ታላቁ ሩጫን መሮጥ ለጤና አሪፍ ነው። ችግሩ በኑሮም በተለያዩ ነገሮች ተጠምደን በሰንበት ለቅዳሴ ሊሮጡ የሚገቡ እግሮች ቦታቸው መሳታቸው ግን እንዳንቸገር እያሰብንበት ነቢያት በቀየሱት ሐዋርያት ለወንጌል ሮጠዋል። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው መልእክቱ ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እንዳለ እኛም ነገ ህዳር 15 ከፊታችን የነቢያት ጾም ነውና አጣጣችንን በመጣል ወደ ንስሐ የምንሮጥበት ይሁንልን። አሜን። አሁን በሚለቀቁ መረጃዎች ከጥቂት ጊዜ በፊት ኢትዮጵያ ከመጣ በኋላም በህዝቡ እጅግ በጣም ከፍተኛ የተባለ ተቀባይነትን በማግኘት ፕላትፎርሙ ማግዞት ቫይራል መውጣት የቻለው አዶናይ አረንጓዴ፣ ቢጫ፣ ቀዩን ሲያስጠፉት የሚያሳይ ቪዲዮ እየተለቀቀ ሲሆን ሊያስሩት ዘብጥ ያምን ደግሞ ሙሴ ሰለሞን ሊወረውሩት ነበር ሲል አንድ ሰው መረጃ ወጥቷል። እኔ ጥያቄ የሚሆንብኝ አረንጓዴ፣ ቢጫ፣ ቀዩን ባንዲራ ስታዩ ደም ስራችሁ የሚገተር ሰዎች፣ ቆይ ምናችሁን ነው የሚያማችሁ? አረንጓዴው ልምላሜያችንን፣ ቢጫው ተስፋን ቀዩ ደግሞ ሀገራችን ኢትዮጵያ አባቶቻችን አጥንታቸውን ከስክሰው ደማቸውን ሰጥተው በከፈሉት መስዋዕትነት ፈጣሪ መረድቷቸውና ግዟቸው ዛሬ ላይ መድረሷን የሚያሳይ ነው። ኮከቡ ደግሞ ህብረ ብሔራዊ አንድነታችንን የሚገልጽ ነው። ሱሩ ኖር አልኖረ አረንጓዴ ቢጫ ቀዩ መልእክት አለው እና አላዋቂዎች እባካችሁ ቢ ፖዘቲቭ ሌላ ነገር እናታስቡ።

የማሌዥያው ጠቅላይ ሚኒስተር ቀላል ሰው አልነበረውም። የኢትዮጵያን ታሪክ ከዘመኑ ባለስልጣናት በላይ አሳምረው እንዲተንትኖታል። በዚህ ጊዜ ይህ ነገር ያስገረማቸው ባለስልጣናት እንዴት እንዲህ ሊያውቁ ቻሉ? ይሄ ለእኛ እንግዳ ነው፣ ይመስል አፋቸውን ከፍተው ያዳምጧቸዋል። የማሌዥያው ጠቅላይ ሚኒስተር አንዋር ኢብራሂምም ንግግራቸውን እንዲህ ሲሉ ጀመሩ እኔ እንደ አንድ ከሙስሊም እምነት ውስጥ እንዳደገ ልጅ ስለ አበሻ ወይንም ስለ አቢስኒያ ተብላ ስለምትጠሩ ሀገር በርካታ መጽሐፍቶችን ከልጅነት የጀምሮ አገላብጫ አለው። ኢትዮጵያ በቀደመው በአባቶች ዘመን እጅግ በጣም ሀያልነትን አስጠብቃ በዘመናዊነትም ቀድማ መት የተቻለች ስትሆን ለዚህም ማሳያዎች ላሊበላ፣ አክሱም ሌሎችንም ነገሮች ማውሳት እንችላለን። ያኔ በመካ ሙስሊሞች ተገፍተው በአሳዳጆች ሲሳደዱ መሐመድ ሱሌላ ሊወሰለም እንዲህ አላቸው፣ ወደ አበሻ ምድር ሂዱ፣ በዚያም አልነጃሽ የተባለ ደግ ኦርቶዶክስ ንጉስ ታገኛላችሁ፣ እሱም ይቀበላቸዋል ሲል ተናገረ። አልነጃሺ ማለት እስልምና ከዓለም ሊጠፋ ሲል ለመጀመሪያ ጊዜ መሬቱን ለሙስሊሞች ሰጥቶ እንዲኖሩ ያደረገ ነው። ይህን መቼ አንረሳውም። ኢትዮጵያ ውስጥ የሚኖሩ እንዲሁም በዓለም ላይ ያሉ የእስልምና እምነት ተከታዮች ለኦርቶዶክሳያን እጅግ በጣም ትልቅ ክብር ሊኖረን ይገባል። አንድ አባባል አለ፣ በክፉ ጊዜ የደረሰልን ሰው አትርሳ። ስለሆነም ኢትዮጵያ ትልቅ አገር ናት፣ ተንከባከባ ሲሉ ንግግራቸውን ቋጩ። አዳራሹም በጭብጨባ ተሞላ። ይህን ታሪክ የዘመኑ ኦርቶዶክስ ጠል ባለስልጣናት ያውቅ የሆነ የኔ ጥያቄ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች፣ ለዛሬ እናንተን ያስተምራሉ ይጠቅማል ይቀርባሉ መረጃ ምን አሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አደርሱ። ባላችሁበት ወተሉ ክፍሰ ይነካችሁ። በሰላም በቸር በጤና ቆዩልኝ። ይመቻችሁ።